ዜና ውስጥ ልኝ የተወዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ፣ ሰላምታችን በያላችሁበት ይድረስ። እናው አዳዲስና ወቅታዊ መረጃዎች አዘጋጅተናል ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር ብራችሁ እንድቆይ ግብዣችን ነው። በቅድሚያም አርስ ዜናዎችን አስቀድማለሁ። በአማራ ክልል ጎጃም፣ ወሎ፣ ሸዋና ጎንደር ቀጠናዎች በአገዛዙ ጦርና ፋኖ ኃይሎች መካከል ውጊያ መቀጠሉ ታውቋል። የአገዛዙ ጦር በሰሜን ወሎ ዞን ራያ ቆቦ ወረዳ ኩምቢ ቀሬሳ ቅዱስ ጊዮርጊስ ቤተ ክርስቲያን በመድፍ ማውደሙ ነዋሪዎች ተናግረዋል። በጎጃም የአገዛዙ ወታደራዊ ካምፖች ጥቃት ሲከፈትባቸውም፣ በደቡብ ጎንደር ደግሞ የአገዛዙ በርካታ ኃይል ያሰለፈበት ውጊያ ተቀስቅሷል ተብሏል። ቀዳሚ ዝርዝር ዜናችን ይሆናል። የዓለም ምግብ ፕሮግራም በትግራይ ከፍተኛ ቁጥር ያለው ተፈናቃይ በሚገኝበት ሽሬ ከተማ የሚገኘውን ቢሮ ሊዘጋ መሆኑን ይፋ አድርጓል። የዓለም ምግብ ፕሮግራም የሽሬ ቢሮ በሰኔ ወር መጨረሻ የመዝጋት ውሳኔ የተረሰው ከመንግስት ጋር በተደረገ ንግግር ተብሏል። እንዴት የሚለውን በዝርዝር እናያለን። የጤና ባለሙያዎች ንቅናቄ ከፍተኛ አስተባባሪ ዶክተር ዳንኤል ፈንታነ በባህር ዳር ከተማ መታሰራቸው ሰምተዋል። የሁማን ራይትስ ዎች አፍሪካ ምክትል ዳይሬክተር ላቲሺያ ባደር ከግንቦት ወር ጀምሮ የኢትዮጵያ ባለሥልጣናት የጤና ሰራተኞች ላይ ስለ ሕይወታቸውና ደህንነታቸው ያነሱ ጥያቄዎች ከመመለስ ይልቅ አፋን ዘዴዎች ተጠቅመዋል ማለት ከሰዋል። በዚህም ላይ ተጨማሪ ይዘናል። የአሜሪካ ጥቃት ኢራን የማንበርከክ እንጂ የኒውክሌር ጋራ የተገናኘ አይደለም አሉ አያቶላ ሀሊ ካሚኒ። አያቶላ ሀሊ ካሚኒ ከኢራን ጥቃት በኋላ ንግግር ያደረጉ ሲሆን ዛሬ በአስተላለፉት መልእክት ታዲያ አሜሪካ በኢራን የፈጸመችው ጥቃት ጠቃሚ ነገር ሳታሳካ አጋነዋለች ሲሉ አጣጥለዋል። አሸማጋዮች በጋዛ የተኩስ አቁም ስምምነት ለማምጣት ጥረታቸውን እያጠናከሩ መሆኑን የሐማስ ባለሥልጣናት ለቢቢሲ ተናግረዋል። ሐማስ ይህንን ቢልም እስራኤል ግን የሚደረገው ድርድር ባለበት ቁሟል ብላለች። በጉዳዩ ላይ የአሜሪካን አስተያየት ቢቢሲ አቅርቧል። ተመልካቾቻችን አብራችሁ ስትቆዩ እነዚህና ሌሎችን ትሰማላችሁ። ወደ ዝርዝሩ አልፋለሁ። አብራችሁ እንቆዩ። በአማራ ክልል ጎጃም ወሎና ሸዋ እንዲሁም ጎንደር ቀጠናዎች በአገዛዙ ጦርና ፋኖ ሚሊሻዎች መካከል ውጊያ መቀጠሉ ታውቋል። የአገዛዙ ጦር በሰሜን ወሎ ዞን ራያ ቆቦ ወረዳ ኩቢ ቀሬሳ ቅዱስ ጊዮርጊስ ቤተ ክርስቲያን በመድፍ ማውደሙን ነዋሪዎች ተናግሯል። በጎጃም የአገዛዙ ወታደራዊ ካምፖች ጥቃት ሲከፈትበት በደቡብ ጎንደር ደግሞ የአገዛዙ በርካታ ኃይል ያሰለፍበት ውጊያ ተቀስቅሷል ተብሏል። የአገዛዙ ጦር በሰሜን ወሎ ዞን ራያ ቆቦ ወረዳ ኩቢ ቀርሳ ቅዱስ ጊዮርጊስ ቤተክርስቲያንን በመድፍ ማውደሙን ነዋሪዎች ሌቸን ውስጥ ተናግረዋል የአገዛዝ ጦር በዛሬው እለትም ራያ ቆቦ ጮቢ በር አካባቢ በተጠመደ መድፍ ተኩስ ከፍቶ ኩምቢቀር የሳቅ ቅዱስ ጊዮርጊስ ቤተክርስቲያን የሚገኝበት ቦታ ጨምሮ አካባቢውን ሲደበድብ አርፍዷል ብሏል። ነዋሪዎቹም በዚህም የአገዛዙ የከባድ መሳሪያ ድብደባ ኩቢቀሬሳ ቅዱስ ጊዮርጊስ ቤተክርስቲያን ጉድመት ሲደርስበት ንጹሐን ቆስለዋልም፣ ንብረት ወድሟል ተብሏል። በሌላ በኩል በጎጃም ቀጠና ጃዊ ወረዳ በዛሬው እለት ንጋት ላይ የፋኖ ኃይሎች የአገዛዙ ጦር ካምፕ ማጥቃታቸው ታውቋል። በጃይ ወረዳ ደቅ አድማ ብተና እና ሚኒሻ ካምፕ ላይ ፋኖ በከፈተው ውጊያ የፖሊስና የሚኒሻ አባላት ከባድ ጉዳት ደርሶባቸዋል ሲሉ የፋኖ የመረጃ ምንጮች ለኢትዮኒስ ተናግረዋል። በተመሳሳይ በደቡብ ጎንደር ዞን የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የተቀሰቀሰው ውጊያ ለሶስተኛ ቀን መቀጠሉ ታውቋል። በዞኑ ደራ ወረዳ አረብ ገበያና ገላውዲዮስ ከተሞች እንዲሁም ገላውዲዮስ ዙሪያ የገጠር ቀበሌዎች ቡድን መሳሪያዎች የታገዘ ውጊያ እየተደረገ መሆኑን ነው የፋኖ ያስታወቀው። በተጨማሪም ልጫ ከተማና ማደ ጎንደር ማርያም አካባቢ ዛሬም ውጊያ ቀጥሏል ተብሏ። የአገዛዝ ጦር ምስራቅ 77ኛ ክፍለ ጦር በማህደ ማርያምና መካነ ኢየሱስ በኩል ወደ ግንዳ ጠመ መስመር ከበባል ማድረግ ውጊያ መክፈቱን ተከትሎም የፋኖ ኃይሎች በኩላቸው በጉማራ ወንዝ ወደ ባህር ዳር ጎንደር አውራ መንገድ ጥቃት ከፍተዋል ሲሉ የመረጃ ምንጮች ተናግረዋል። በቀጠናው ለሶስተኛ ቀን በቀጠለው ውጊያ የአገዛዝ ጦር 77ተኛ፣ 74ተኛ፣ 23ኛ ክፍለ ጦሮችን እንዲሁም የ303ኛ ኮር ልዩ ኮማንዶና ቃኚም አንዲስ ኃይል ከቡድን መሳሪያዎች ትጥቅ ጋራ ተሰልፎ እየተዋጋ ነው ሲሉ የፋኖ የመረጃ ምንጮች ጨምሮ አስታውቀዋል። ይህ የአገዛዙ ጦር ስምሪት በአካባቢው የሚቀሳቀሰውን ሜጀር ጄኔራል ባንታ ባተኮር የፋኖ ኃይል ማዳከም ያለመኖ መሆኑን ነው የመረጃ ምንጮች የነገሩን። በተያያዘም በሰሜን ጎንደር ዞን መረባ አካባቢ ካምፕ አድርጎ የቆየው የአገዛዙ አድማ ብተናና ሰላም አስከባሪ ኃይል ላይ የፋኖ ኃይሎች ከባብ ማድረግ በከፈቱ ውጊያ በርካቶች የሞትና የአካል ጉዳድር ሲደርስባቸው ሰላሳ ያሉ ደግሞ ፋኖ መያዛቸው ታውቋል። በካምፕ ላይ በተከፈተው ውጊያ በርካታ የጦር መሳሪያዎች በፋኖ ተወስዷል ያሉት የፋኖ የመረጃ ምንጮች ከውጊያ የተረፉት የአገዛዙ የአድማ ብተናና ሰላም አስከባሪ አባላት ከመረባ ወደ ወንቅ ሸሽተዋል። አካባቢውን በፋኖ ቁጥጥር ስር ገብቷል ብለዋል። በተመሳሳይ ትላንት ምሽት በሰሜን ሸዋ ዞን ምንጃር ሸንኩራ ወረዳ ባልጪ ፖሊስ ጣቢያ ላይ በተፈጸመ የቦምብ ጥቃት የፖሊስ አባላት ላይ ጉዳት መረሱም ታውቋል። ጥቃቱ በፋኖ አባላት የተፈጸመ እንደሆነ የኢትዮኒስ የመረጃ ምንጮች ተናግረዋል። በዚሁ ሸዋ ቀጠናም ደራ ወረዳ በርካታ የአገዛዝ ወታደሮች ከፍተኛ ጉዳት እንደረሰባቸው ነው የአካባቢ መረጃ ምንጮች አስታወቁትም በተሽከርካሪዎች ሲጓዙ የነበሩ የአገዛዝ ወታደሮች ጀማ ወንዝ አካባቢ በፋኖ ኃይሎች የደፍጣ ውጊያ ተከፍቶባቸው ነው ከባድ ጉዳት የደረሰው ሲሉ የፋኖ የመረጃ ምንጮች ተናግረዋል። በሌላ በኩል የአገዛዙ የአማራ ክልል ምክትል ርዕሰ መስተዳድር አብዱ ሁሴንና የአገዛዙ ጦር የሰሜን ምስራቅ እዝ ምክትል አዛዥ ሜጀር ጀነራል ሻምበል ፈረደም የመሩት ስብሰባ ከሰሞኑ ከባድ ውጊያ ባስተናገደችው ግዳን ወረዳ ሙጃ ከተማ መደረጉ የታወቀ ሲሆን በስብሰባው ላይ የተገኙት ነዋሪዎች ተቃውሟቸውን አሰምተዋል ተብሏል። በስብሰባው ላይ የተገኙት የብልጽግና አመራሮች ጽንፈኛ ያሉትን የፋኖ ሲወነጅሉና ሲወቅሱ የተደመጡ ሲሆን የሙጃ ከተማ ነዋሪዎች በኩላቸው እኛ በመንግስት አገልግሎት እንዳናገኝ ተፈርዶብን ቆይተናል ሁሌም ለእያንዳንዱ ችግር ልጆቻችን ትወቅሳላችሁ ልጁ ሲወቀስ ማን ደስ ይለዋል ሲሉ ተከላክሏል ብለዋል አቶ አብዱ ሁሴን በበኩላቸው የጠየቃችሁት የመልካም አሰራር ችግር እንዲፈታ ነው እኛ ይህን እንድንፈታ ከፈልጋችሁ ጽንፈኛውን ወጣችሁ ታገሉም ካለ በለዚያ ግን ችግሩ ይቀጥላል በሚል ለነዋሪዎች ተናግረዋል ያሉን የመረጃ ምንጮቻችን ናቸው የዓለም ምግብ ፕሮግራም በትግራይ ከፍተኛ ቁጥር ያለው ተፈናቃይ በሚገኝባት ሽሬ ከተማ የሚገኘውን ቢሮ ሊዘጋ መሆኑን ይፋ አድርጓል። የመንግስታቱ ድርጅት የዓለም ምግብ ፕሮግራም በሰሜን ምዕራብ ትግራይ በምትገኘው የሽሬ ከተማ የሚገኘውን ቢሮ በሰኔ ወር መጨረሻ እንደሚዘጋ አስታውቋል። የበጀት ጥረት አንዱ ምክንያት መሆኑን ይፋ ተደርጓል። የዓለም ምግብ ፕሮግራም በትግራይ ክልል ከሚገኙ ተፈናቃዮች መካከል ከፍተኛ ቁጥር ያለውን የምታስተናግደው ሽሬ የሚገኘው ቢሮውን በሰኔ ወር ለመዝጋት የተገደደው ከበጀት እጥረት በተጨማሪ አሰራር መልሶ ለማዋቀር በሚልና ከመንግስት ጋር ደረስኩት ባለው ስምምነት ነው። የዓለም ምግብ ፕሮግራም የትግራይ አካባቢ ጽፈት ቤት ኃላፊ ሌባንቻቹ ወይም የሽሬ የጽፈት ቤታችንን እየዘጋን ነው ሲሉ ለሚዲያ ገልጸዋል። የመቀሌ ቢሮችንን በመጠቀም የክልሉን የሰሜን ምዕራብ ዞን ስራችንን ማከናወን እንቀጥላለን ግን ብለዋል። የእርዳታ ምግብ ማከፋፈያ ኃላፊነቱን በዩኤስኤድ የገንዘብ ድጋፍ ለሚንቀሳቀሰው መንግስታዊ ያልሆኑ ድርጅቶች ጥምረት ለጋራ የአደጋ ጊዜ ኦፕሬሽን ጂኦፒ መስጠቱን የጠቀሱት ኃላፊዋ ተቋማቸው የዓለም ምግብ ፕሮግራም የተመጣጠነ ምግብ የማቅረብ የትምህርት ቤት ምገባና መልሶ ማቋቋም ላይ ያተኮሩ ፕሮጀክቶች ግን የማከናወን ተግባሩን ግን ይቀጥላል ባይ ናቸው። የፕሮግራሙ የሽሬ ቢሮ በሰኔ ወር መጨረሻ የመዝጋቱ ውሳኔ የተደረሰው በተያዘው ዓመት 2017 መጀመሪያ አካባቢ ከኢትዮጵያ መንግስትና ከለጋሾች ጋር በመስማማት በትግራይ አማራና አፋር የተካሄደውን የምግብ እርዳታ አቅርቦት በመንግስታዊ ያሉን ድርጅቶች ጥምረት በኩል እንዲከወን መደረሱ ተከትሎ ነው ሲሉም የዓለም ምግብ ፕሮግራም ኢትዮጵያ ቃል አቀባይ ክሌቨር ኔቨል ተናግረዋል። በሰሜን ኢትዮጵያ ጦርነት ከመካሄድ ከ2013 ዓ ም በፊት የሰብአዊ እርዳታ አቅርቦት ይከናወን የነበረው በመንግስታዊ ያልሆኑ ድርጅቶች ጥምረት በኩል መሆኑን ያስታውስት ቃል አቀባዩ የዓለም ምግብ ፕሮግራም ሰፊ የሎጂስቲክስ አቅምና የአደጋ ጊዜ እውቀት ያላቸው ባለሙያዎች ስላሉት በወቅቱ ከ2014 ዓ ም ጀምሮ የስራውን ሸክም ተቀብሎ ሲሰራ ነበር ብሏል። ስራዎቹን መልሶ ለጥምረቱ የማስረከቡ ሂደት በሰኔ ወር እንደ አውሮፓውያን አቆጣጠር በ2025 ይጠናቀቃል ሲሉም ተናግረዋል። የሺሬ ቢሮችን የተዘጋው የእኛ የስራ ኃይል አሁን ካለንበት የስራ አፈጻጽም መጠንና ስፋት ጋር ለማጣጣም አስፈላጊ እርምጃ በመሆኑ ነው ሲሉም የገለጹት ቃል አቀባዩ ክሌር፣ ይሁን እንጂ እነዚህ ውሳኔዎች የተወሰዱት የተቸገሩና የሰብዊ ረዴት አቅርቦቶቻችን በጥራት ለማድረስ የሚያስችል ሁኔታ ከፍተኛ ግምጽጡ ማስገባት ጭምረው ብለል። አክለውም የዓለም ምግብ ፕሮግራም በትግራይ ስራውን እንደቀጠለ መሆኑን ገልጸው ከ280 ሺህ በላይ ህጻናት፣ እናቶችና አነስተኛ ማሳ ያላቸው አርሶ አደሮችን በተለያዩ መንገዶች እየደገፈ ይገኛል ብለዋል። አስቸኳይ የተመጣጠነ ምግብ ጥረት ህክምና፣ እንዲሁም ፈጣን የተመጣጠነ የትምህርት ቤት ምግቦችን ጭምር እያረሰ መሆኑን አስታውቀዋል። የትግራይ ስራዎቻችን ክፍት ሆኖ በሚቆየው የከመቀሌ ቢሮችን ሁነን እንከታተላለን ባይ ናቸው። በቅርቡ ከሚዘጋው የዓለም ምግብ ፕሮግራም የሽሬ ቢሮ በተጨማሪ በሶማሌ ክልል ቀብሪዳር የሚገኘው ቢሮም እንደሚዘጋም ክሌር ነግረውኛል፣ ብሎ አዲስ ስታንዳርድ ዘግቧል። የጤና ባለሙያዎች ንቅናቄ ከፍተኛ አስተባባሪ ዶክተር ዳንኤል ፈንታነ በባህር ዳር ከተማ መታሰራቸው ሰምተዋል። የኢትዮጵያ ጤና ባለሙያዎች ንቅናቄ ንቁት ሳታፊ እና የባህር ዳር ዩኒቨርሲቲ የመጨረሻ ዓመት የማህፀንና ጽንስ ስፔሻሊቲ ሬዚደንት ዶክተር ዳንኤል ፈንታነ በአማራ ክልል ባህር ዳር ከተማ በቁጥጥር ስር መዋላቸውን ምንጮች ይፋ አድርገዋል። ለጉዳዩ ቅርበት ያላቸው አንድ ምንጭ እንደገለጹት ዶክተር ዳንኤል ትላንት ሰኔ 18 ቀን 7 ሰዓት ከ30 አካባቢ በጸጥታ ኃይሎች በቁጥጥር ስር ውለዋል። በባህር ዳር ከተማ 13 ፖሊስ ጣቢያ በእስር ላይ እንደሚገኙ ምንጩ አክሎ ገልጸው፣ ነገር ግን እነዚህ ያሉ ሰዎች እንደነገሩን በማንኛውም ጊዜ ወደ አዲስ አበባ ሊወስዱት ይችላሉ ሲሉ ስጋታቸውን ገልጸዋል። ዶክተር ዳንኤል በቁጥጥር ስር የዋለው የጤና ባለሙያዎች የተሻለ ክፍያ፣ የተሻለ የስራ ሁኔታና ሌሎች ጥያቄዎቻቸው እንዲመለስላቸው ከግንቦት አራት ጀምሮ ሀገር አቀፍ የስራ ማቆም አድማ ማድረጋቸውን ተከትሎ ነው። ዶክተር ዳንኤል በጤና ባለሙያዎችና በህብረተሰብ ዘንድ ሰፊ ተቀባይነት ያገኘው ዶክተር ደቦሌ የተሰኘ የፌስቡክ ገጽን በመጠቀም በጤና ባለሙያዎች ንቅናቄ ላይ ጉልህ ሚና ተጫውተዋል፣ ሲሉ መረጃ ምንጮች ገልጸዋል። ዶክተር ዳሌል መታሰሩ የተሰማው ጠቅላይ ሚኒስትር አብይ አህመድ የጤና ባለሙያዎች ጥያቄ በፖለቲካ ነጋዴዎች ተጠልፏልና ጉዳዩ ከእንግዲህ በእጃችሁ አይደለም በማለት ካስጠነቀቁ ከቀናት በኋላ ነው። በጠቅላይ ሚኒስትሩ ከጤና ባለሙያዎች ጋር ባድርጉት ውይይት የመፍትሄው መንገድ ከእጃችሁ ተወስዷል ሲሉ ገልጸው የአገልግሎት ልምድ የሌላቸው ጉዳዩን ይዘውታል ማለት ፖለቲካዊ ጥያቄ እንደቀረበው ሲሉ ተደምጠው ነበር። ከስራ ማቆም አድማ ጋር በተያያዘ ዶክተር ማሌት ጉሽና የኢትዮጵያ ጤና ባለሙያዎች ማህበር ፕሬዚዳንት የሆናት አንዳኛውን ጨምሮ ባለሙያዎች በቁጥጥር ስር ውለው እንደነበረ ይታወቃል። ከእስር በተጨማሪ የጤና ባለሙያዎች ላደረጉት ስራ ማቆም አድማ ድጋፉን የገለጸው የኢትዮጵያ ጤና ባለሙያዎች ማህበርም በቅርቡ በመንግስት አግዷል። የማህበሩ ፕሬዚዳንት አቶ ዮናታን አንዳኛው በወቅቱ ለአዲስ ስታንዳርድ ገልጸው እንደነበረ እንደሆነ የተላለፈው ከኢትዮጵያ ሲቪክ ማህበረሰብ ድርጅት ባለስልጣን በኩል ሲሆን እግዱ በዋነኛነት ከጤና ባለሙያዎች እንቅስቃሴ ጋር የተገናኘ ነው ብለው እንደሚያምኑ አስታውቀዋል። የጤና ባለሙያዎችን ጉዳይ በተመለከተም ሁማን ራይትስ ዎች በዛሬ ሁለት ሰኔ 19 ቀን 2017 ዓ ም ባወጣው መግለጫ የኢትዮጵያ መንግስት በቁልፍ የጤና ባለሙያዎች ማኅበራት ላይ የተጣለውን እገዳ በአስቸኳይ እንዲያነሳና ያልተፈቱ የጤና ባለሙያዎች ጥያቄዎች እንዲፈጣ ጠይቋል። የሁማን ራይትስ ዎች አፍሪካን ምክትል ዳይሬክተር ላትሻ ባደር ከግንቦት ወር ጀምሮ የኢትዮጵያ ባለስልጣናት የጤና ሰራተኞችን ስለ ህይወታቸውና ደህንነታቸው ያነሱት ጥያቄ ከመመለስ ይልቅ አፋኝ ዘዴዎችን ተጠቅመዋል ሲሉ ከሰዋል። መንግስት በኢትዮጵያ የጤና ባለሙያዎች ማህበር ላይ የጣለውን እገዳ በአስቸኳይ ማንሳት በጤና ባለሙያዎች ላይ እየረሰ ያለውን ማስፈራራትም ማቆም አለበት ሲሉ ጨምረዋል። የአሜሪካ ጥቃት ኢራንን የማንበርከክ እንጂ ከኒውክለር ጋር የተገናኘ አይደለም አሉ አያቶላ ካሚኒ። አሜሪካ በኢራን በፈጸመችው ጥቃትም ጠቃሚ ነገር ሳታሳካ አጋነዋለች ብሏን አያቶላ አሜሪካ በኢራን ኒውክለር ይዞታዎች ላይ ምንም ጠቃሚ ነገር ማሳካት አልቻለችም ሲሉ ነው አያቶላ ካሚኒ የገለጹት። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የተፈጸመውን ጥቃት እንደደረሰም ባልተለመደ መልኩ አጋነው አቅርቦታል ሲሉ ካሚኒ ተችቷል። ከቀናት በኋላ ዝምታቸውን የሰበሩት አያቶላ ካሚኒ አሜሪካኖች ይህም ማድረግ ያስፈልግባቸው ምክንያት ግልጽ ነበር ሲሉ አሜሪካ ያጋነነችበት ምክንያት እውነቱን ለማጣመም እንደሆነ የሰማቸውን በሙሉ ይረዳቸዋል ሲሉ ተደምጠዋል። ኢራን በቀጠናው ከሚገኘው የአሜሪካ ቁልፍ የጦር ሰፈሮቿ በአንዱ ላይ ጥቃት መፈጸሟን አስታውሰው ይህንን ለማሳነስ ሞክረዋል ሲሉም ይገልጻሉ። ታዲያ ካሚኒ አሜሪካ በኢራን የፈጸመችው ጥቃት ኢራን እጅ የማሰጠት እንጂ ጭራሽ ከኒውክሌር ማበልጸግ ጋር ፍጹም ግንኙነት እንደሌለው እወቁ ብሏል። አንድ ቀን ስለ ሰብአዊ መብት፣ ሌላ ጊዜ ስለ ሴቶች መብት፣ ከዛ ደግሞ ኒውክለር በመጠቀም ደግሞ ሚሳይሎችን ያነሳሉ ሲሉም ካሚኒ ተችተዋል። ከሳምንት በኋላ የታዩት ጠቅላይ መሪውም መሰረታዊ ነገር ሁልጊዜም ቢሆን አንድ ነገር ብቻ ነው ፍላጎታቸው ኢራን እጅ እንድትሰጥ ነው ማለታቸውን ቢቢሲ ዘግቧል። አሸማጋዮች በጋዛ የተኩስ አቁም ስምምነት ለማምጣት ጥረታቸውን እያጠናከሩ መሆኑ ተሰምቷል። አንድ የሐማስ ከፍተኛ ባለስልጣን ሸምጋዮች በጋዛ አዲስ የተኩስ አቁምና የታጋቾችን የመልቀቅ ስምምነት ለማድረስ ጥረታቸውን አጠራቅረው መቀጠላቸውን ሌቪስ ተናግሯል። ሐማስ ይህንን ቢልም ከእስራኤል ጋር የሚደረግ ድርድር ባለበት ቁማል ብላለች። እስራኤል አስተያየቶቹ የተሰጡት የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ እስራኤልና ኢራን የ12 ቀን ጦርነት ባለፈው ማክሰኞ መቆም ተከትለው ታላቅ መሻሻል እየታየ ነው ካሉ በኋላ ልዩ መልእክተኛቸው ስቲቭ ዊትኮፍ በእስራኤልና በሐማስ መካከል ስምነት ሊደረግ በጣም የቀረበ ነው ብለው እያሰቡ ባለበት ወቅት ነው ብለዋል። ረቡዕ ዕለት በጋዛ ላይ በደረሰ የእስራኤል ጥቃት እርዳታ ፍለጋ የወጡ ሰዎችን ጨምሮም ቢያንስ 45 ፍልስጤማውያን መገደላቸውን በሐማስ የሚመራው የጤና ሚኒስቴር አስታውቋል። ይህ በእንዲህ እንዳለ የእስራኤል ወታደራዊ ኃይል ሐማስ ኃላፊነቱን በወሰደበት የቦምብ ጥቃት ሰባት ወታደሮች ሙቶብኛል ብሏል። ፕሬዚዳንት ትራምፕ በጋዛ ላይ ትልቅ መሻሻል እየታየ ይመስለኛል፣ እኛ ባደረስነው ጥቃት ምክንያት ሳይሆን አይቀርም ሲሉ በእስራኤልና በኢራን መካከል በተፈጠረው ግጭት አሜሪካ በኢራን የኒውክሌር ተቋማት ላይ የፈጸመችውን የአየር ጥቃት አስመልክተው ትላንት ረቡዕ በብራስልስ ለጋዜጠኞች በሰጡት መግለጫ ላይ ሲናገሩ ተደምጠዋል። በጣም ጥሩ ዜና የሚኖረን ይመስለኛል። ከስቲቭ ዊትኮፍ ጋር እየተነጋገርኩ ነበር። እናም በጋዛ የስምምነት በጣም በቅርብ እንደሆነ ነግሮኛል ሲሉ አክለዋል። ትራምፕ ይህን ከተናገሩ በኋላ ብዙም ሳይቆይ የሀማስ ከፍተኛ ባለስልጣናት አሸማጋዮች የተኩስ አቁም ስምነት ላይ ለመድረስ በማቀድ ጥብቅ ግንኙነት ፈጥረናል ሲሉም ለቢቢሲ ተናግሯል። ሆኖም ቡድኑ እስካሁን ምንም አይነት አዲስ ሀሳብ አላገኘም ሲሉ አክለዋል። አንድ የእስራኤል ባለስልጣን ለሃሬትስ ጋዜጣ እንደተናገሩት ደግሞ በድርድሩ ምንም አይነት መሻሻል አለመኖሩና ዋና ዋና አለመግባባቶች እልባት አለማግኘታቸውን ተናግረዋል፣ ማለት ቢቢሲ ዘግቧል። የተወዳችና የተከበራቸው የኢትዮ ኒውስ ቤተሰቦች የዕለት መረጃዎች እነዚህ ነበሩ። መልካም ጊዜ እመኛለሁ።